እኛ ሚስት ባጣንበት ዘመን ማንም ወጣጤ ባልና ሚስት ሆነው እንዲህ ሲጫወቱብን በእውነት እኔ በጣም ነው ያዘንኩት፣ በራሴ ነው ቢስሚላህ አልሐምዱሊላህ፣ ሰላቱ ወሰላም አላ ረሱሊላህ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 ዛሬ የምነጋገርበት ርዕስ ወንድምና እህቶች እስከ መቼ የማንም ወጠጤ ጅላንፎ መጫወቻ መሆን የሚል ይሆናል። ይህን ቶፒክ የመረጥኩበት ዋነኛ ምክንያት ዛሬ ላይ በጣም በሚያሳዝን ሁኔታ አብዛኛው ዩቱበር ማለት ይቻላል ካፕል እያሉ የሚጃጃሉ ጅላንፎዎች ሙስሊሞች ናቸው፣ አብዛኛው ማለት እንችላለን። የተለያዩ ሰዎች ከዚህ በፊት አሳይቻቸዋለሁ። ዛሬ ደግሞ ባልና ሚስት ናቸው። ነገር ግን የሚያደርጉት ተግባር በጣም ያሳዝናል። ለዛው ደግሞ ለብር ብለው ጋጣ ወጥነትን ያስተምራሉ። እንዲሁም የነሱ ጅላንፎነት በአደባባይ ያሳዩበት ቪዲዮ ይመስለኛል። እስቲ እንከታተል ዳይ ወደ ማን እየመክር እንደሚለቅብ ነው ኔ ግራ ይገባኝ። ባላ አሁን ቆይ፣ ለምንድን ነው እኔ የምታፈሰው? ነው ጥያቄ። እኔ አንተ ላይ አፈስስኩ? እኔ ለምንድን ነው የምታፈስብን? ጅል። ምን ለማንኛውም ይበረሽና እና ይበረሽ፣ ለማንኛውም በጣም እንግዲህ እኔ እኮ በጣም የሚገርመኝና የሚያሳዝነኝ ምን እንደሆነ ታውቃላችሁ? ካሜራ ፊት ለፊታቸው አለ። ኢቭን ራሱ የሚያነሳቸው ሰዎች ራሱ አሉ ከካሜራ ጀርባ ማይክሮፎን ይዘው ደብቀው ትወና እየተጫወቱ፣ ከዛ በኋላ ሴት ልጅ እንደዛ እየረገጠ ውርጋጥ። እኔ እንዲህ ዓይነት ተሳዳቢ አይደለሁም ግን የመጨረሻ ውርጋጥነት ነው። ሰዎች ከናንተ ምንድን ነው የሚማሩት? አንድ ሰው ወደ ዩቲዩብ ሶሻል ሚዲያ ላይ ብቅ ሲል ቢያንስ ቢያንስ ማለት ጥሩ ነገር መስራት ባይችል መልካምን ነገር ሼር ያደርጋል ወይም ደግሞ ዝም ይላል፣ እንጂ ጭራሽ መጥፎን ተግባር በአደባባይ ማስተማር? መልክተኛው አለይ ሰላቱ ወሰላም ሴት ልጅ ናት፣ ተምቱ ሴት ልጅ አደራ ናት ብለው ተንከባከቡ ብለው ያዘዙን የመልክተኛው አለይ ሰላት ወሰላም ትእዛዝ እየጣሳችሁ ለሰዎች ጋጣ ወጥነትን ታስተምራላችሁ። በነገራችን ላይ የፋራ ትወና ማለት ነው። አይ ነው፣ እኔ ትወና ላይ ጎበዝ ነኝ። በነገራችን ላይ ስለ ትወና አንዳንዴ ኮርስ እሰጣችኋለሁ። እንጀምር እንጂ። አይ እሺ ለማን ነው? እንቀጥ ነው እና አስፈርቻለሁ። በጣም የደነገጠው አደነጋገጥ አይደለም እና በጣም ነው ያስደነገጥኩት። ደጋረኩት ይህ ጠጣው፣ ችግር የለውም። እራስህን አይደል የጨምረህ እዚህ ድረስ ያፈሰስከው እና እሺ፣ እንካስቲ ድንጋጤ ነው። እዚህ ቤት አይደል ሰው በዚህ ልክ ወርዶ ይሄ እንዲህ ሲሆን ሲሰግጥ በጣም ነው የሚያስጠላው። ስግጥና እኮ የሆነ ደረጃ አለው፣ ግን የእነዚ ደግሞ ከስግጥና አልፎ ጀልጥነት ይባላል። ጀልጥነት ማለት ሚኒንጉ ምንድነው አላውቅም፣ አማርኛ አምስተኛ ቋንቋ ነው። ስለዚህ እናንተ ትርጉሙ ተጽፎልኛላችሁ፣ ልጥ ማለት ምን እንደሆነ እና እነዚህ ሰዎች ደግሞ ይህን እያደረጉ ያሉት ለምንድን ነው ስንል ለብር ነው፣ ብር ለማግኘት ሰው እኮ መልካም ነገር እያደረገ ብር ቢያገኝ ችግር የለውም አይደለም? የሚቻልበት መንገድ ሊኖር ይችላል ግን፣ በዚህ ልክ ይሄ ድድብና ለሰዎችን እያስተማራችሁ እንዲህ ማድረጋችሁ አግባብ አይመስለኝም። በተለይ ደግሞ ልጆቻችሁ ሲያድጉ፣ ልጅ ሲኖራችሁ፣ ይህን ቪዲዮአችሁ ሲመለከቱ ከእናንተ ምንድን ነው የሚማሩት? በጣም ያጀበኝ ደግሞ ይህን ቪዲዮችሁ ነው። ከዚህ በኋላ በቅቶኛል። ምክንያቱም እኔ ያንተ መቀለጃ ምናምን አይደለሁም። በቃ ጭራሽ ያንተ መቀለጃ አደረከኝ እኮ ምንጣፍ አደረከኝ። ዝም በል በቃ፣ ከዚህ በኋላ አንድ አማርኛ አልፈልግም። እየሰማኸኝ ነው? ቀሰርችቶኛል አንተ መሸከም ምናምን ሰርችቶኛል። ቢጃማ ምንም ያርገኝ ምንም ያንተ ሕይወት በጣም ዝችግ ደርሶኛል። ምክንያቱም መሸጋገሪያ አደረከኝ እኮ ጭራሽ መሸጋገሪያ የሆነ አለ አይደለ እየቀለድኩ ምናምን አይደለም። ከዚህ በኋላ ስነ ስርዓትና ክብርን ይዘ የምትኖር ትሆነ እንካ። ከዚህ ውጭ ግን ምንም ነገር መነጋገርም ማውራትም አልፈልግም። እየሰማኝ ነው አይደለም? ከየቱ የምታገኙት ብር፣ በእርግጠኝነት ይህን ሽቲ ነው። ምንድን ነው የሚባለው ስሙ ንገሩኝ፣ አላውቀውም ሲትዩን አላውቅም፣ ብቻ ሴቶች የምትለብሱት አዳር ብዙ ጊዜ አዳር አዳር ነው የሚለበስ እና ይህን ልብስ ይሱብ ላይ የምታገኙት ብር እራሱ ላይገዛላችሁ ይችላል። እና ለእኔ ለእኔ ብጥ ብሰጡት ለመስከኑ ብሰጡት ምን ችግር አለ? ለትወና እንዲ ከምትቀዳዱ ባከረዩ ከምትሉ ምናምን ነገር ወንድ ልጅ ደግሞ በዚህ ልክ እንዲ ሲሆን ደግሞ ያሳፍራል፣ ያሳዝናል፣ የእውነት ኢቨን የእናንተ ሐላል ይሁን አይሆን አላቀን፣ ግን ኢቨን ሐላል ይመስላል። ምክንያቱም በቃይም ባራ አደለሁም ምናምን እያለች ነበር፣ አረላሽ እኔ እኮ በቃ ትወናችሁ አሪፍ ቢሆን እስቅ ነበር፣ ግን ያስለቅሳል በጣም አሳዛኝ የሆነ ታሪክ ስለሆነ እዚህ ጋር ለምን ሲወጣ ነው? አንቺ ወደ ሳይድ ልብስ ትቀድድብኛለህ እንዴ ነው ማለት። አዎ ቀዳለሁ። ምክንያቱም ያንተ ስራ ነው፣ ልብስ ማስቀደድ። ያዘው በቃ ብዙ ጊዜ ታገስኩ ታገስኩ። ከዚህ በኋላ እንደማልታገስ ነው። በቃ ሰልችቶኛል፣ ያንተ ነገር ሰልችቶኛል። እንደውም ባትመጣብኝ ደስ በጣም ነው። የሚገዛው ሌላ የሚቀደው ሌላ ጭራሽ ደግሞ ልብስ በመቅደድ መጣሽ ምናምን ምናምን ማለት አሁን አችል። ምክንያቱም ይህ ሁሉ ነገር ሰይጣን አመቻች። ቢያንስ ቢያንስ ትወና አንተን ስትሉ ስክሪፕት የሚባል ነገር አለ። ጻፉና ግቡ ከዛ በኋላ ያን ነገር በተወሰነ መልኩ ሸምድዱ ከዛ ኤዲቲንግ ተማሩ። ከዛ በኋላ የሆነ ለሰዎች በሚስም መልኩ ብታቀርቡ መልካኝ ይመስለኛል እንጂ በዚህ ልክ ወርዳችሁ ደግሞ በጣም ያሳዝናል። ይህን እንደነዚህ አይነት ቪዲዮዎች መሰራ ሰው አይደለሁም፣ ግን የዚህ ቪዲዮ ዋነኛ ዓላማ ምንድን ነው ከተባለ እንደነዚህ አይነት ሰዎችን ሰፖርት ማድረግ ከዲነል ኢስላም አንጻር እንዴት ይታያል የሚለው ለማየት ነው። የመጀመሪያው እና ዋነኛው ጌታችን አላህ በተከበረው ቃሉ ምንድነው የሚለው፣ ወተሃወን ወለል ቢሪ ወተቋ፣ አላህን በመፍራትና በመልካም ነገር ተባበሩ ተጋገዙ። ለምሳሌ ወደ ተውሂድ መጣራት ሊሆን ይችላል። ሰዎች ወደ ተውሂድ በሚጣሩበት ጊዜ በሚያጋጥማቸው ነገራቶች ወይም ደግሞ በሚያስፈልጋቸው ነገራቶችን ሰፖርት ማድረግ መደጋገፍ፣ ይህን ነገር ይቻላል። ነገር ግን ወላት አወኑ አለ አትተባበሩ። አላህን በማመጽ ያላህን ፍራቻ በማያስገኝ ወይም ደግሞ ያላህን ክልከላ በሚዳፈሩበትን ቦታ ላይ አትተባበሩ። ታዳኛ በምንድነው የተተባበር ነው ከተባለ ሰብስክራይብ በማድረግ ሰብስክራይብ ማድረግ፣ ይህን ትብብር ይባላል። የምን ትብብር? የወንጀል ምክንያቱን ጋጠ ወጥነትን ለህዝበ ሙስሊሙ ማሳየ ሙስሊም ናቸው። ሙስሊም ባይሆኑ አልናገርም። ሙስሊም ናቸው። በአደባባይ ያጠፉትን ደግሞ በአደባባይ ነው። አለማዊ ነው ማለት አይቻልም። ሴት ልጅ ሀያ ሲኖራት ስትሰተር ለእናንተ መልካም ነው። እያደረጋችሁት ያላችሁትን ነገር ደግሞ ሰዎች ዘንድ ትዳር በጣም እንዲቀል እያደረጋችሁ ነው። ውሃ እየደፋሽ ባልሽን ማክበር አለብሽ። አንተ ደግሞ የረገጥካት ሚስትህን ማክበር አለብህ። ኢቨን ከተቻለ ከእንቁላል በላይ ትለዋለህ እኔ አላልኩም፣ እንግዲህ እናየዋለን። ትለው ግን ነቢዩ አለይሂ ሰላቱ ወሰለም አደራ ነው አንተም ብላ ነው የመጣችው እናት አባቷን ጥላ ወደ አንተ ቤት ስትመጣ አንተ ደግሞ እንደ ልጅ መንከባከብ አለብ። አንቺ ደግሞ የባልሽን ሀቅ መወጣት አለበች። ሴት ልጅ የጀነት መግቢያ በሯ ባሏ ነው ባሏን በመሃደም እሱን ባለማስከፋቷ ጀነት ታገኛለች። የመልክተኛው ዓለይሂ ሰላቱ ወሰላም ትዛዝ ነው። ግን እናንተ ይህን ነገር እያሳያችሁ ጀስት እያወቃችሁ፣ እኔ ባታውቁ ችግር የለውም እያወቃችሁ ለዩቱብ ብላችሁ እንዲህ አይነት ነገር ስትሰሩ እኔ በጣም ነው የሚያሳዝነኝ። ምክንያቱም ደግሞ ሰርታችሁ ማግኘት ትችላላችሁ። እንዲሁም ደግሞ ባልሽ አሪፍ ዳዋ ሊሆን ይችላል። የተለያዩ ነገር ፖስት ማድረግ እኮ ትችላላችሁ። የሱና ኡስታዞች መሃደራዎች አሉ ምናምን ምናምን ግን ትዳር እንዲቀል እያደረጋችሁ ነው። ትዳር ያላህ ስጦታ ነው። የኢማናችን ሙሉነት የምናገኝበት ውድ የሆነ የአላህ በረከት ነው። ገብታችኋል? አላህ ሪዝቅ የምናገኝበት እንጂ ሪዝቅ የምናገኘው እንዲህ እየሆንን አይደለም። ይበን ራሱ ነቢ ሳሰለ መልካም የሆነ ሲሳይ ስጠይቁ ምንድነ ያሉት? ወሪዝቅን ጠይበን ምን መልካምን የሆነ ሲሳይ አላሁ ስጠኝ ለዱኛም ላሂራይም የሚጠቅመኝ ነገር። ዛሬስ በሐራም በተለያዩ አላህን በከለከላቸው መልክተኛው አለይሂ ሰላቱ ወሰላም ባላዘዙት መንገድ የሄዱ ብራቸውን ያካማቻሉ። ይህን ነገር ግን ወደ ሲኦል ያመራሉ። ወንድምና እናቶች ከዚህ ነገር ተጠንቀቁ። ሐዛ ወቢላሂ ተውፊቅ ወሰለላ አለ ነብዩና መሐመድ ወአለ አለይሂ ወሰሕቢሂ ወሰለም። ወሰላም አለይኩም ወራህመቱላሂ ወበረካቱ